ሰላም ሰላም ጋይሶችዬ፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደና ነኝ፣ በጣም ደና ነኝ። የዛሬ ቪዲዮ ምን መሰላችሁ? ብዙ ሰዎች አሜሪካ ላይ ግን እንጀራ አለ? እንጀራ እንዴት ነው የምታደርጉት? አስቤዛዎቹን እንዴት ነው የምታገኟቸው? የአበሻ አስቤዛዎች የት ነው የሚገኙት? ምናምን የሚሉ ብዙ ጥያቄዎችን ሰምቻለሁ። ምን አሰብኩ ይመሰላችሁ? አሁን ያለሁት አረብ ስቶሪ ይባላል። የአበሻ ቤቶች አሉ። የአበሻ ቤቶች አሉ፣ ግን አንዳንዴ እሁድና ሮብ ሞስትሊ፣ ብዙዎቹ እሁድና ሮብ አይሰሩ፣ እኔ የማውቃቸው ብዙዎቹ እሁድና ሮብ አይሰሩም። የሚሰሩት መሽመሽ መሰላችሁ፣ በቃ ከሁለቱ ውጭ። በጣም ምላሴ ግን እየተንተባተበ እንደሆነ እየገባኝ ያለው እማይወሩ ነገሮችን ሳውራ ነው። በጣም ምላሴ እንተባተባል። ና ሶ ምንድን ነው እንደዚህ አይነት ጥያቄዎችን በጣም ብዙ ጊዜ ቲክታክ ላይም ተጠይቅ ያለው እና ምን አሰብኩኝ ለምን አላሳያችሁም ብዬ አሰብኩኝ አይደለ አብረን ሄደን ለምን እንጀራ አንገዛ። ሞስትሊ ብዙ ሰዎች ያው እንደ ኢትዮጵያ ባይሆንም እዚህ እንትን ይባላል እንጀራ ይጋገራል ሁሉም ቤት ማለት ነው። እኛ ጋር ግን አንዳንዴ ሁሌ ያትጋግሩ በዛ ላይ ስራ አለ ምናምን ነገር። አሁን እኛ ጋር ሲስተር ናት የምትጋግረው እና ለሆነ ያክል ጊዜ እኛ ቤት አሁን እንጀራ ተጋግሮ አያውቅም። እንጀራ ስንፈልግ ወጥቶ ገዝቶ መምጣት ነው አለቀ። ቻው ቼልሲ ግን እንጀራ በጣም መጋገርም ከፈለገ መጋገር ይችላል። ወጥቶ ደግሞ እንደዚሁ አበሻ ቤቶችም አሉ፣ እዛም ሄዶ መግዛት ይቻላል። እንደዚሁም ደግሞ ከአበሻ ቤቶች ወደ አረብ ስቶሮች ምናምን ይከፋፈላል እና በጣም ብዙ በቃ ብዙ ሰዎች አሉ። እንጀራ አሁን የዚህ ሀገር ሰዎች ራሱ እንጀራ ቻይ ያረጉ ሰዎች አውቃለሁኝ እኔ። ብዙዎቹ አስለም አምጣልን እንደዚህ እንቅበሰው ምናምን ነገር ይላሉ ብዙ ሰዎች ማለት ነው። ኢቨን ጥሬ ስጋ ክትፎ እስከ መቅበስ እንትን ይላሉ። አይዳፈሩም፣ እዚህ ሀገር ግን ብዙ እንትን ይላሉ። ና ለማንኛውም ለዛሬ ለምን ወስጄ እንትን አልላቸውም አላሳያቸውም ብዬ አሁን ያለሁት አረብ ስቶር ነው። እንጀራ ብቻ ነው ገዝተን የምንወጣው። ምንም የለም ሌላ። ግን ያው ምን አለ ሌላ ምንም ላሳያቸው የምችለው ነገር የለም። ሞስሊ ብዙ ነገር ያለው እዚህ የአረቦች እንትን ነው አሉ ይገኛሉ። ነው ሚጥሚጣ በርበሬ ምናምን ቅመማ ቅመሞችን ምናምን ከፈለጋችሁ አሉ ውስጥ ላይ። ግን እኔ እንጀራ ነው ፈልጌ የምጦት ሌላ ቦታም ስለምሄድ እሷን ይዘን እንወጣለን ማለት ነው። እንጀራውን ገብተን እንጀራችንን ፒክ አድርገን ብቻ መውጣት ነው። ሌላ ምንም አናደርግም። ወራይት ጋይስ። እና ደግሞ እውነቱን ለመናገር ለመጀመሪያ ጊዜ ነው በዚህ ይዤ ይዣችሁ የምገባው እኔም ራሴ ያለ እንትን ድፍረት እናያለን። እስኪ ዛሬ ሰው እንትን የሚልበት ቦታ ላይ እኔ ካሜራ እንደዚህ አንጠልጥዬ ተንቀሳቀሽ ያላቅምና ለመጀመሪያ ጊዜ ነው ይህንን እያደረጉ ካለሁት እኔ ምን እንደሚፈጠር አሁን ሰዓቱ ስንት ሰዓት ነው? አራት ሰዓት ከአርባ አራት እሷን ገብተን ይዘን እንወጣለን። የሚሄደበት ቦታ አምስት ሰዓት ላይ ይዘጋል መሰለኝ። ሰው ከመዘጋቱ በፊት አንዴችን ገዛ አድርገን ወደዛኛው ደግሞ እንሄዳለን ማለት ነው። እንግዲህ እንደዚህ ነው። ብዙ እነዚህ ውስጥ የሚገዙ ሰዎች እንትን ናቸው ባህረኮች ምናምን ናቸው። እና ስጋ ምናምን ነገር አለ እዚህ፣ ሩዞች ምናምን፣ ዘይት ብዙ ነገር አለ። ስጋ የሚገዛ ሰው አለ እዚህ። እና ለማንኛውም ግን እኔ የመጣሁት ለእንጀራ ስለሆነ እንጀራችን ካድርገን እንሄዳለን ማለት ነው። ያላችሁ በርበሬ ሚጥሚጣ አያችሁታል እዚህ ጋር የቀረውን እንጀራ ይዘን እንሄዳለን። እንጀራ እና በርበሬ ምናምን ነገር ስኪሱ ንኪ እና የወላችሁ በቃ ብዙ እቃዎች ይሸጣሉ። ደስቶዎች አረብ ስቶር ስለሆነ በጣም ብዙ ነገር አለ እዚህ ምናምን፣ ግን እንደዛ ነው እና እኔ ይህቺን ብቻ ነው ፒክ ማድረግ የፈለኩት። ይህቺን ይዘን እንወጣለን

ተጨርሰናል። ይሄን ያህል ቀላል ነበረ ለመግዛት ግን ብዙ እቃዎች አሉ። አንዳንዴ ብዙ እቃዎችን መታችሁ መግዛት ስትፈልጉ ምናምን ገዝታችሁ ትወጣላችሁ። ግን ያን ያህል ብዙ ሙቅ የለኝም። አንድ ሁለት እንጀራ ለመግዛት ብዬ ገብቼ ታይሚንግ ውስጥ ማድረግም አልፈለኩም። እና ደግሞ እንዳልኳቸው የመጀመሪያ ቪዲዮ ነው ያሳቅቃል። እና አይን አይኔ ሲያዩ ትላለ ያስደነግጣል። እና ደግሞ ብዙዎቹ ያው እዚህ ደስ የሚለው ሁሉም ሰው ግድ አይሰጠውም ምንም ነው የማይመስላቸው። ቼክ አያረጓችሁ፣ አንዳንዶቹ ና። ለማንኛውም ያው እንጀራችንን ገዝተናል። ይህን ያክል ቀላል ነው። እንጀራ ያቁታል ደግሞ በጣም አረቦቹ፣ ብዙዎቹ አረቦች ለምደውናሉ ሁላ፣ ምንም አይመስላቸውም። እና እንደዛ ነው ነገር፣ እየው እንጀራችንን ገዝተን ወጣን። ያ ብዙ ጊዜ እንደዛ ነው የማደርገው። ካልሆነ ግን አሁን ለምሳ አሁን መንገዴም ስለነበር፣ እዚሁ ቅርብ ስለነበር እኮ ብዙ ጊዜ የሚሄደው ከዛው ከቤቱ ነው። አበሻ ቤት ሄጄ ከዛ ነው ፒክ የማደርገው ብዙ ጊዜ ቤት ከተጋገረ ተጋገረ። ሰየው ብራችንን አናወጣም። ብራችንን ብራችንን ሴቭ እናደርጋለን። ተረዳችሁ። ያለማንኛውም ግን ያለፈው ቪዲዮ አሪፍ እንደነበር ተስፋ አደርጋለሁ። ቼክ አድርጉት ገብታችሁ። ብዙም አይደለም ግን እንዴት ነው ትንሽ አሳየቻችኋለሁ። ቦታወር እና አሪፍ ነው ብዬ ተስፋ አደርጋለሁ። ግን በሚቀጥለው ያለ መኪና በእግራችን እየተሽከረከርን እናየዋለን በማታ በቃ ቀጣዩ ቪዲዮዎችን ብቻ እናያለን አብረን አሪፍ የሆናለሁ ብዬ ተስፋ አደርጋለሁ። ሁሉንም ሜክሹር ሰብስክራይብ ማድረጋችሁን እናንተም ያው ቀስ እያለ ቀስ እያለ ከፍ እያለ እንሄዳለን። ለሆነ ያክል ጊዜ ሰርቼ ቪዲዮ ፖስት አድርጌ ጠፍቼ ነበረ ለሁለት ለሶስት ወር ያክል ና አሁን ላይ ቪዲዮ ልክ ያኔ ስትጀምር እንደነበረው እራሱ አይታይም። ቪዮ የለውም ና የምታዩው ሰዎች ሼር ለማድረግ ሞክሩ። እንዳልኳቸው አንድ ሺ ሰብስክራይብ ከገባን በኋላ ጊቫዊ ያለን ለእያንዳንዷ ነገር እየተዘጋጀሁኝ ነሆነ እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር ማድረግ ነው የሚጠበቅባችሁ። እና የሚስተካከል ነገር ካለ ኮሜንት ላይ ይሄን ብታደርግ፣ ይሄ ቢስተካከል፣ እንደዚህ ቢሆን፣ እንደዚህ ቢሆን ማለት ትችላላችሁ። ቀስ እያለ እናድጋለን ብዬ ተስፋ አደርጋለሁ። ለዛሬ ግን የዚች እንጀራ ጉዳይ፣ እቺ እንጀራችንን ገዝተን ወጥተናል ማለት ነው። ተረዳችሁኝ? ይህን ያህል ቀላል ነው አሜሪካ ላይ እንጀራ ገዝቶ የፈለጋችሁትን ወጥ ሽሮችንን መብላት ቀላል ነው። ዋናው ፍላጎት ነው። ብዙ ሰው እንጀራ መብላት አይፈልግም አይፈልግም፣ እዚህና ለማንኛውም፣ ኢትስ ኢዚ፣ ያን ያህል ከባድ አይደለም። አሜሪካ ላይ እንጀራ ገዝቶ ለመብላት የሚከብድ ነገር የለም። ደባለኩባችሁ አንዱን ሳወራ፣ ከዛ አንዱን ሳቋረጥ፣ ከዛ አንዱን ሳወራ ለራሴ ራሱ እየገባኝ ነው ስህተቴ አሁን ላይ በራሴ እንኳን እየገባኝ ነው ያለውና፣ ለማንኛውም ግን ሜክ ሹር እናንተ ሰብስክራይብ ማድረጋችሁን ላይክ ማረጋችሁን ኮሜንት ማድረጋችሁን እንዳትረሱ። እናያያችሁ ላላያችሁ ለጓደኞቻችሁ እንዳልኮት ሼር አድርጉላቸው። ከዛ በኋላ ሰብስክራይብ አስደርጓቸው ይዩ፣ እነሱም ለሌላ ሰው ሼር ያድርጉ። አንድ ሺህ ስንገባ እንዳልኩት የምናደርገው እናደርጋለን ማለት ነው። ለማንኛውም ጋይሶች ዬ በቀጣይ ቪዲዮ እስክንገናኝ ድረስ